አሁን ያለሁት ዱባይ ነው። በፊት መጀመሪያ ጊዜ ሳውዲ አረቢያ ሰርቻለሁ። ከዚያ ሳውዲ አረቢያ ስድስት አመት ሰርቼ ወደ ኢትዮጵያ ርገብቼ ለገጣፎ የሚባል አዲስ አበባ፣ ወደዛ ወደ ካራ አካባቢ እዛ ቦታ ጀምሬ እየሰራው ነበረ። ከሁለት አመት በፊት ያ ቦታ ልቀቂ ተብዬ ለቅቄ ነው ሁለተኛ ስደትን የመረጥኩት እንጂ አጠቃልዬ ነበረ ከሳውዲ የሀገሬ ላይ ባለኝ ነገር እንቀሳቀሳለው ብዬ ማለት ነው። የአጋጣሚ ሆነና በጣም ተረበሽ በቃ የስድስት ዓመቴ ለፋቴ ብዬ አዘም። በዚህ አጋጣሚ ወንድሜ በጣም ላመሰግን እወዳለው። የራሱን ቤት አስይዞ በቃ ልብሽ እንዲረጋጋ ማለት ቦታ ገዛልኝ፣ ሌላ ከተማ ላይ ቦታ ገዛልኝና እዚህ ቦታ ላይ የሆነ ነገር ትሰሪያለሽ ህጋዊ ስለሆነ ምናምን ብሎ ከዛን ነው ለዛ ለቦታ ብዬ ነው የመጣሁት። እዛ ቦታ ላይ የሆነ ሰርቪስ ነገር እንኳን ሰርቼ ራሴን የማንቀሳቅስበት። እኔ ቤት ኪራይ በጣም ነው የምሰራው። በትምህርት ሰዓት እያለው ተከራይቼ ነበር ስማር፣ የነበረው ከሀይ ስኩል ወደ ስደት የመጣሁት አባቴ በህይወት ሳጣው ነው ቀጥታ ወደ ስደት የመጣሁት፣ ትምህርቴን ከሀይ ስኩል አቋርጬ ማለት ነው እና ቤት ኪራይ በጣም ስለምፈራ በቃ ምንም ቢሆን ለመሸራ ወጥሬ አይሆንም። የራሴ ነገር የራሴ ቦታ ላይ ነው ምርጫዬ። እና እዛ ቦታ ላይ ቤት ለመስራት ነበረ ወደ ዱባይ የመጣሁት አሁን እዚህ ከመጣ ሁለት ዓመት ነው። ናዚህ ወረ ጀንበጣም መስብሆናል። በጣም መስብ ሆናል። ባለሶስት መኝታ ኮንዶሚኒየም ቤት ባላይ ትለኛነች እንኳን ደስ ያለሽ! እና በዘመዳለ ጊዜ ባህዊጋጋ ሶሻል ሚዲያ ላይ በማስታወቅ በጣም ነበር በጣም በጉጉት ነበር ስንጠብቅ ነበር። ደመቂበት! ኮንግራጁሌሽን በሉላት፣ ማስማር እንኳን ደስ ያለሽ! ሄወን ምን ተሰማሽ? እንዴት በምን አጋጣሚ ት ጋዛሽ? በጣም ማን ነው እድለኛ ስንል ዋለው ይችሁት አንደኛ ዕጣ ባለሶስት መኝታ ቤት ኮንዶሚን የሚወጣላት ሄዋን የማርያም። ይዋን አጋጣሚ እስኪ ደስታሽን ግለጭልን፣ እንዴት ትኬት እንደገዛሽ መች እንደገዛሽ በምን አጋጣሚ ምናምን፣ ስንት ትኬት እንደገዛሽ እስኪ አንዳንድ ነገር ያለሽ ደስታሽንም ደግሞ በደምብ አድርገሽ ቤተሰቦችም እዚህ መስፈር ላሉ ሰዎችም ደስታሽን እንድትያልሽ እባክሽን በድርጅታችን ስም እጠይቅሻለሁኝ። አንደኛ የት እንዳለሽ እውነት ለመናገር ሀውዬ በጣም ነው የምወድሽ። ይሄ የሆነው በአንቺ ነው። በአባት ስጋ እናት ቢለየሽ ፈጣሪ መቼም ቢሆን አይለየሽም። ይህሽበት ቦታ ተከትሎ የሚሄደው ነገር ቢኖር ፈጣሪ ነው እና ቤተሰብ ያው አጠገቡ ስትሆኝ ወይንም ስትደውይለት ትንፋሸሽን ሲሰማ ብቻ ነው። እግዚአብሔር ግን የውስጥንም የውጭንም እየተመለከተ እኔ እንጃ እመቤቴ እኔ የዘላለም ህልሜ ነበር። አሁን ቦታ ያልኳቸው ቦታ ላይ ራሱ ቤት ሰራለው። በጣም በቃ መቼ ነው ሰር ይሄን ስንት አመት ብሰራ ቤት ይሰራለው እዛ ላይ አሁን ሁሉ ነገር ተወዷል ብዬ በጣም ነበር ስጨናነቅ የነበረው። መቤቴ ያንን ጭንቀቴን አይታ፣ እኔ ስለምወዳትም ነው በስሟ እኔ ቲክቶኬን ሀብዬ ከከፈትኩ ጀምሮ ሄዋኔ ማርያም በማርያም ነው የምጠራው ከመጀመሪያውን ጀምሮ ፌስቡክ ላይም ወደ አስር ሺህ ፎሎወር ያለኝ ፌስቡክ ላይ እዛ ላይም የማርያም ብይ። እንኳን አብሮ ደሳ የአሪቃ ብስ ስለሆንኩ ነው። እሺ፣ እንኳን ደስ አለሽ አሚቲ፣ አልፍ መብሩክ። ባለሁለት መኝታ ቤት ኮንዶሚኒየም ቤት ደርሰውሻል። እንኳን ደስ አለሽ! እንኳን ደስ አላችሁ! እኔ ወደ አርባ ምናምን ትኬት ነበር የቆረጥኩት። ማሻላ ማሻላ ጀመረ አራት ቆረጥኩኝ። ከዛ ደግሞ ሰላሳ ስምንት ቆረጥኩኝ። ማሻ እንኳን ደስ ያለሽ። ኮንግራጁሌሽን ኮንግራጁሌሽን፣ እንኳን ደስ ያለሽ። ከየት ነው የቆረጥሽው? የት ነሽ? ነው ነው ሳውዲ ሰርተሽ ቤት የለሽም

ዋ ኮንግራጁሌሽን፣ ኮንግራ እንኳን። ምን ያህል ቆየሽ አረብ ሀገር ላይ? ስድስት ዓመት ቆየሽ። እንኳን ደስ ያለሽ፣ የቤት ባለቤት ሆነሻል። ደስ ይሁን። ይንዴ ለምን ታፈሪ አትብለሽ ቢይ እንደ ደስታ ቀንሽ ለምንድነው እንደ ፊትሽን የምትሸፍኝ? እንደ ዛሬ እኮ የደስታ ቀንሽ ነው እንዴት ፊትሽ? አንቺ እኮ አልሰረቅሽ ወይ አንድ ወገንን አልነካሽ፣ እድል ነው የወጣልሽ እና ልትደሰቺ ነው የሚገባ። እና ዞር ዞር አትበይ፣ አትፍሪ። ምንም የሚያስፈራ ነገር የለም እና እንኳን እንኳን ደስ ያለሽ። በጣም ደስ ብሎናል። ቤሩት ነው የምትኖሩ? ስድስት ዓመት እንኳን ደስ ያለች። በጣም ደስ ብሎናል። ኮንግራጁሌሽን ለአንቺም። በራስሽ ስም የቆረጥሽው ወጣልሽ ወይስ በቤተሰብ ስም? በጣም በጣም እንኳን ደስ ያለች። ደስ ብሎናል። ያው በቤተሰብ የቆረጡ ቦታ። ናይስ ናይስ። በጣም ደስ ብሎናል። ስንት ቲኬት ቆረጥሽ? አስራ አራት ሰባት እና ስምንት ትኬት ነው የቆረጠች ከእዛ ይኸውልሽ፣ አስራ ስምንት የቆረጠችው ሀቢባ ጠገብሽ እያለች ፈጣሪ አሳልፎ ሰጠሽ። እንኳን ደስ ያለሽ ሀቢባ። ይሄ ሁሉ ዱዓ ታረጋለሽ፣ ለሚገባው ሰው ለሚገባው አንቺ አስራ አምስት ትኬት ቆርጠሽ አስራ ስምንት ስንት ሰው ስፖንሰር አድርጎ ቆርጣ እያለች አንቺ የሚገባሽ ስለሆነ ለአንቺ ስለሚገባሽ ፈጣሪ ለይቶ ሰጠች። ደስ ብሎናል በጣም። እንኳን ደስ ያለሽ በጣም ደስ ብሎኛል በጣም አመሰግናለሁ። በጣም ወዳችሁ በጣም ደስ ብሎ ነእ እውነት። በጣም ነው የምናመሰግነው በዚህ አጋጣሚ። ሌሎች ማታ ራሱ በህልሜ ህፃን ልጅ አቀፍ ያየው። እማዬ ትሙት፣ ይው እናቴ ትሙት እምላችሁ፣ ማታ በህልሜ ህፃን ልጅ አቀፍ ያየው። ከዛ ጠዋት ስነቃ ምን አልኩኝ? ህፃን ልጅ እኮ ርዝቅ ነው አይደል? በቃ ወይ አንዱ ቤት ይደርሰኛል፣ ወይ አራተኛ ዕጣ ግማሽ ሚሊዮኑ ይደርሰኛል ብዬ አሰብኩ። አስራ ስምንት ትኬት ትቆርጫለሁ እኔ የው እንደም ኔቨር ጊቭ አፕ። ስንት ነው ቆረጠችልኝ እሷ እራሱ ሁለት ነው ሶስት ነው አይ እንቆርጣልኛለች አምስት ነው። ይደርሰኛል ማለት አምስት መቶ ሺህ ብር ሳይሆን ዛሬ ትልቁ አንቺ ነው እንዴ የሚደርስሽ። ይሄንን ይሄን ጊዜ እንኳን ለኛ ታይልን በጣም በቃ ደነገጥኩኝ። በቃ ሊደርሰኝ ነው ማለት ነው። ዛሬ ነው የወጣው የሚወጣው፣ ቤቱ ሊደርሰኝ ነው ማለት ነው። ለምን ልጅ ርዝቅ ነው ልጅ፣ ሌላ ኮንዶሚኒየም ሌላ ልጅና ልጅ ጋር ይቀራረባል። አይ አቡ፣ እስኪ ቆይ ስለ ሎተሪ ከገጠሙ ገጠመኞች መሀል በቃ በጣም በኢትዮጵያ ብዙ ታሪክ አለ። በጣም ሎተሪ በሎተሪ ደርሶኛል ተብሎ ብዙ ሰዎች የሚጭበረበሩ መታወቂያ ስለሌለኝ ነው በር ላይ ገብተህ ሄደህ አንድ አውጣ አንተ ይዘህልኝ ውጣና ወይ ይህን ናህል ውሰድ። አቡዬ አንተ አታፍርም። እኔ የአስራ ስምንት የቆረጠ ሱሱ አምስት የቆረጠች እያለች አምሳ ያለች በአረብኛ ነው፣ ባይዘወይ አምስት ነው የቆረጠችው ሱሱ። አምስት የቆረጠች ሱሱ እያለች፣ አስራ ሶስት የቆረጠች ሪም እያለች፣ አስራ ስምንት የቆረጥኩ ነው እያለው ሀምሳ አራት የቆረጠች ሰብለ እያለች፣ አንተ አንተ አፍሪ ሀምሳ አራት ሎተሪ መቶ ስምንት ሺህ ነው የከፈለችው ሰብለ። የት ነው ያለችው? ሀምሳ አራት ሰው ስም ከየት አመጣች? የቤተሰብ ስም ነው የውሎ የቀበሌያቸው ያሳቸው ምናምን ቤተሰብ እንዳለ ስም ዝርዝር ጽፋ የሀምሳ አራት ሰው ለሀምሳ አራት ሰው ነው የቆረጠች። ከመልክ እድል ያምራል አላለችም? እኔ በቃ እውነትሽን እኮ ነው፣ ከመልክ በጣም ነው እድል የሚያምረው።